ጤና ይስጥልን እንዴት አላችሁ? ቤተሰቦች ዛሬ በጣም እጅግ ከባድ የተባለ ወይም ደግሞ በእንግሊዝ ምድር ታይቶ የማይታወቅ ጥቃት ተፈጽሟል። እጅግ ሰበር ዜና ሆኖ የዓለማችን መገናኛ ብዙሃን በስፋት እያስነበቡት የሚገኝ ጉዳይ ነው። እጅግ አስፈሪ ነው። በነገራችን ላይ ለንደንን በጣም ሽብር የሽብር ጥቃት እንግዲህ ያው በግልጽ አልተቀመጠም፣ ግን ያው ያሸበረ ጥቃት ሆኖ ተመዝግበዋል። በእንግሊዝ ለንደን በባቡር ውስጥ በተቃጣ የስለት ጥቃት ነው ስታብድ ተደርገው አስር ሰዎች ክፉኛ ጉዳት ደርሶባቸዋል። ከእነዚህ ካስሩ ሰዎች ደግሞ ዘጠኙ በሕይወት የመኖርና ያለመኖር ችግር ውስጥ ገብተዋል ወይም ደግሞ ላይፍ ትሬትኒንግ የሚባል አይነት ጉዳት ነው የደረሰባቸውና እጅግ አስፈሪ ነው። ይሄኛው የባቡር ጥቃት ሰዎች እንግዲህ ፖሊስ ለምን በቁጥጥር ስር አላዋለውም ወይም ደግሞ ሰዎች ይህን እንቅስቃሴ ሲመለከቱት ነበረ። አንድ ሰው ሲጮህ ነበረ ስለተያዘ ሰው አይቻለሁ በሚል ድምፁን ከፍ አድርጎ ሲጮህ ነበረ። እናም ፖሊስ እንዴት መቆጣጠር አልቻለም የሚል ጥያቄ የተነሳ ነው በግራም በቀኝም። ያም ሆኖ ግን እነዚህ ሰዎች ጉዳት ደርሶባቸዋል። ለንደን በዛሬ በእሁድ ምድር እጅግ በጣም ከባድ የሚባል ስጋት ውስጥ ገብታለች። ወይም ደግሞ በጣም ከባድ የሚባል ሰቁቃ ነው ያለው በለንደን ከተማ ውስጥ። ባቡሩ እንግዲህ ከዶንካስተር ተነስቶ ነበረ ወደ ለንደን ኪንግ ክሮስ የሚባል ቦታ እየተጓዘ የነበረው እዛ ሳይደርስ ግን በኬምብሪጅ ሻየር ላይ እንዲቆም ተደርገዋል ወይንም ደግሞ ቆመዋል። ይህንም ተከትሎ ለምንድን ነው ባቡሩ እዚህ ቦታ ላይ የቆመው የሚል ጥያቄ እየተነሳ ነው። ይህን ተከትሎም እንግዲህ ሁለት ሰዎች በቁጥጥር ስር ውለዋል። በጣም ባቡሩ ያለቅዱ ነው በሆነ ወይም ደግሞ ያለቀዱ ያለ ሰዓቱ መቆሙ ሁለት ሰዎች በቁጥጥር ስር እንዲውሉ አድርገዋል። ለምንድን ነው የቆመው? የተለያዩ ጥያቄዎች፣ ማብራሪያዎችም የኬምብሪጅ ሻየር ዩኒቨርሲቲ አሜን አካባቢ ባለስልጣናት ያሳውቃሉ ተብሎ ይጠበቃል። ግን በጣም እጅግ አስፈሪ የሆነ ጥቃት ነው። የብሪታኒያ ትራንስፖርት ፖሊስ መረጃ ይፋ አድርገዋል። የምርመራ ሂደቱን ለማገዝ ካውንተር ተሮሪዝም የሚባሉ ሀይሎች አሉት ወይም ደግሞ የፖሊስ አባላት አሉ እነሱን እስከ ማሳፍ እነሱን እስከ ማሰማራት ደርሷልና ና እጅግ አስፈሪ ነው። የባቡር ትራንስፖርት እንቅስቃሴ በሙሉ ለንደን ተስተጓጉሎ እንደሚውል ግልጽ ሆኗል። እንግዲህ የስለ ጥቃቱ ለእንግሊዝ መንግስት በጣም ከባድ አስደንጋጭ ቤት ስራ ከመሆኑን ባሻገር ምርመራዎች የሚያመጡት ውጤት ደግሞ በጣም ተጠባቂ ነው። ና ለምንድነው የሆነው በምን አይነት ሁኔታ የሚሉት ራሱ በጣም ብዙ ሰዎች ሀሳባቸውን እያጋሩት የሚገኝ ጉዳይ ሆኗል። በጠቅላላው እንግዲህ በጣም በርካታ ሰዎች ጉዳት እንደደረሰባቸው የብሪታንያ ወይም ደግሞ የዩናይትድ ኪንግደም ፖሊስ አስታውቋል። ተጠናቋል ቀደም ሲል እንደነገር ኳችሁ ከዚህ አንጻርም ሁለት ሰዎች በቁጥጥር ስር ውለዋል እና እጅግ አስፈሪ ነው። ፖሊስ በምን አጋጣሚ እንዴትና በምን ሁኔታ ለምን በዚህ እንደዚህ ሆነ የሚለውን ነገሮች በግልጽ ማስቀመጥ ይጠበቅበታል። የካምብሪጅሻየር ወይም ደግሞ በምስራቅ ለንደን በምስራቅ እንግሊዝ በሚገኘው አካባቢ ላይ ያሉት የፖሊስ ኃይላትም የተለያዩ መግለጫዎችን የሰጡ ይገኛል እና ይሄኛውን በግልጽ ማስቀመጥ ያስፈልጋል። የብሪታንያ የትራንስፖርት ፖሊስ በኤክስ ገጹ ላይ ያወጣው መረጃ አለና ቢያንስ ዘጠኝ ሰዎች እጅጉን ከባድ በተባለ ደረጃ ወይም ደግሞ ብሊቭ ቱ ሀቭ ሰፈርድ ለፍ ትሬተንን ኢንጀሪስ በሚል አስቀምጧል። በሕይወት የመኖርና ያለመኖር በጣም ከባድ የሆነ ጉዳት ደርሶባቸዋል በሚል መልኩ ነው፣ በቀድሞው ትዊተር በአሁኑ ኤክስ ያስቀመጠውና እጅግ አስቸጋሪ ነው። ይሄኛው ሜጆር ኢንሲደንት ተብሎ ዲክሌር ተደርጓል። በጣም ከባድ የተባለ ጥቃት ሆኖ ተመዝግቧል። በዛ ልክ ነው ያስቀመጠው የትራንስፖርት ፖሊሱና ይሄ ትርጓሜው ከባድ ነው። እንደዚህ አይነት ነገሮች ለምሳሌ አሁን ለንደን ላይ ይሄ ጥቃት ምንድነው ብዙ ኢትዮጵያ ኢትዮጵያ ውስጥ እስከዚህ በላይ ሰዎች እንኳን መጎዳት ህይወታቸውን ያጡ የለም ወይ የሚል መረጃ ይወጣል። አፍተር ኦል ለንደን ውስጥ ስለሆነ ነው ባይዞይ ትልቅም ዜና ሆኖ በዓለም አቀፍ መገናኛ ብዙሀን እነሱ ስለተቆጣጠሩትን ብቻ ሳይሆን ዓለም ላይ በጣም ሴኩሪቲያቸው ከተጠበቁ ከተሞች መካከል ስለሚገኝ ለንደን ይሄ ከሰቱ አስደናቂ በጣም አስገራሚ ስለሆነ ነው ብዙ ሰዎች በደንብ በስፋትም እያጋሩት የሚገኘው እና ቀላል አይደለም። እስካሁን እንግዲህ ሁለት ሰዎች በቁጥጥር ስር ውለዋል ከጥቃቱ ጋር በተገናኘ እነሱ ምርመራ ውጤት ይፋ እንደሚደረግ ይጠበቃል። የኬምብሪጅ ሻየር ፖሊስ ደግሞ የራሱን መግለጫ ወጥቷል ሴፕሬትሊ ይሄኛው ጥቃት ወይም ደግሞ ስልክ የተደወለላቸው 1939 ጂኤምቲ ላይ ወደኛ መቀየር ትችላላችሁ። ሳተርዳይ ያ ማለት እሁድ ንጋቱን አካባቢ ላይ የተፈጸመ ጥቃት ነው። ብዙ ሰዎች ጉዳት እንደደረሰባቸው ተነገርኩኝ። እናም የተለያዩ እንቅስቃሴዎች ውስጥ ገባ ነው የሚለው አርሚ ኦፊሰርስ እዚህ አካባቢ ላይ ወይም ደግሞ የታጠቁ ሰዎች የፖሊስ አባላት ባልደረቦች እየተሳተፉ ይገኛል። ትሬኑ በሀንቲንግ ዳውን በሚባል አካባቢ ላይ እንዲቆም ተደርገዋል። ሁለት ሰዎችን በቁጥጥር ስር እየዋሉት እዚህ ላይ ነው ፖሊስ እንዳስታወቀው ማለት ነው። ስለዚህ ይሄኛው እጅግ አስቸጋሪ ነው። ምሽቱን ቀደም ሲል በምስራቅ እንግሊዝ አካባቢ የአምቡላንስ ሰርቪሶች አገልግሎት ሞብላይዝ ደርጓል በጣም ከፍተኛ የሆነ ምላሽ ለመስጠት ማለት ነው። ይሄ ወደ ሀንግድ ምንድነው አንድ አካባቢ ያለ ወደ ሀንቲንግ ዳውን አካባቢ ሄደዋል፣ ወይም ደግሞ ሀንቲንግ ዳውን ሬልዌይ ስቴሽን የባቡር ጣቢያ ላይ ሄዶ የተለያዩ ስራዎችን ለመስራት ሞክሯል። በጣም እጅግ በርካታ ቁጥር ያላቸው አምቡላንሶች ወሳኝ ወሳኝ እጅግ ከባድ በሚባሉ ሰዓት ላይ የሚሰማሩ ክሪቲካል ጊዜ ላይ የሚሆኑ ሰዎች ወይም ደግሞ በእንደዚህ አይነት አደጋ ላይ ሊሳተፉ የሚችሉ ክሪቲካል ኬር ቲምስም ተሳትፎበታል። የሶስት የአየር አምቡላንሶች ጭምር ነው እየተሳተፉበት የተገኘውና የሚገኘውና በጣም እጅግ ውስብስብ የሆነ ጥቃት እንደሆነ ያስመለክታልና በጣም በርካታ ሰዎች ጉዳት ከመድረሳቸውን ባሻገር በጣም ላይፍ ትሬትኒንግ መሆኑ ብዙዎችን እያነጋገረ ይገኛል። አንድ ዋን ዊትነስ ወይም ደግሞ እዛ ላይ የነበረ የአይን እማኝ ይፋ ያደረገው መረጃ አለ። አንድ ሰው በጣም እጅግ ግዙፍ የሆነ ላርጅ ናይፍ ነው የሚሉት ይዞ ተገኘ ና ለታይምስ ኦፍ ኒውስ ፔፐር እንደተናገረው ከሆነ በጣም የኤቭሪዌር ላይ ደግሞ በየትኛውም አካባቢ ላይ ይህ አስፈሪ የሰው ልጅ መሲስ ጉዳት ሲደርስበት የሚታዩ ነገሮች አሉ አለ፣ ሰቆቃ ፔን፣ እንደ ሌሎች ሌሎች አስፈሪ ነገሮች በጣም እዚህም እዛም በጣም ደም ተጨመላልቆ አይቻለው የሚል ሀሳብ ነው የሰጡት ና እጅግ አስቸጋሪ ነው። ወደ መታጠቢያ ክፍል ሰዎች ሲሯሯጡ ለመደበቅ ሳይ ነበረ ብሏልና ያው ጥቃት ሲደርስ እንደዚህ አይነት ምን ያህል መቼስ ሰዎች አይደለን ሼር ስለምናደርገው ጉዳዩ ምን ያህል አስፈሪ እንደሆነ ይጠቁማል እና በተለይ እነሱ በዴሞክራሲ የሚያምኑ በነጻነት የሚያምኑ ለምን እንደዚህ ይሆናል ብለው አንዳንድ አካባቢዎች ላይ የሚደረግን ጥቃት የሚደርስን ወታደራዊ እርምጃ በመቃወም የሚታወቁ ጀኒን የሆነ ህዝብ ነው። የአውሮፓ ምንም ጥያቄ የለውም። ፖለቲከኞቹ ከሌንድ ነው ከሌንድ ነው ልንል እንችላለን እንጂ እንደ ህዝብ ከየትኛውም ህዝብ ለየት ያለ ባህሪ ያላቸው ለምሳሌ አፍሪካ ውስጥ ብንመጣ ጅምላ ነው ሁሉም ነገር። የሆነ ነገር ሲባል በለው ምና እንደዚህ ነው። ግን እዛ አይደለም። ካልመሰላቸው የሰው ልጅ እየተጎዳ ከመሰላቸው፣ የሰው ልጅ ህይወቱ አጉል ዋጋ እየከፈለ ከመሰላቸው ተነስቶ ተቃውሞ የሚያሰሙ ናቸው። እና በዴሞክራሲ ስለሚያምኑ ይህን ነገር ሲያዩ፣ ይህን ጉዳይ ሲመለከቱ ላይደነግጡ አይችሉም። የሆነው ያም ነው። መሯሯጡም እጅግ አስከፊ የነበረው ይሄ ነው። እና ሳም ፓሴንጀር አንዱ ከሌላው ላይ ስታምፕ ሲደራረጉ ነበር፣ አንዱ ከሌላው ላይ በጣም ትርምሱ ባቡር ውስጥ እጅግ አስቸጋሪ ነበር ባቡር ጉዞ ላይ ለ ነው ይሄኛውን ጥቃት የተሰነዘረባቸው ና የዘ ታይምስ ላይ የተነበበው እዚህ ጋዜጣ ላይ የተነበበውም በዛ ልክ ነው። ና ሌሎች ደግሞ ለስካይ ኒውስም የተናገሩ አሉ። ና ሰስፔክ ዌዝ አንድ ሰስፔክት በፖሊስ መቁጥጥር ስር መዋሉን ያው ደግሞ እነዚህ እዛው አካባቢ የነበሩ ሰዎች የተናገሩት ነው ና የብሪታንያው ጠቅላይ ሚኒስትሩ ኬር ስታርመር ጉዳዩን በጣም እጅግ አፓሊንግ ነው የሚያስፈራ አስደንጋጭ ነው ያሉት ሲሆን በጣም ዲ ካንሰርንነን በዚህ ጉዳይ ላይ በቀላሉ አንመለከተውም የሚል ሀሳብም ሰጥተዋል፣ እና ለብዙዎች ያው እንግዲህ መጽናናትን ተመኝተዋል። የተለመደ ነው። ኤመርጀንሲ ሰርቪሱ ደግሞ የአስቸኳይ ጊዜ ምላሽ ሰጪ ሀይሉ ወይም ደግሞ አገልግሎቱ እሱንም አመስግነዋል። ግን ደግሞ ይሄ ሁሉ ሰው ጉዳት እስከሚደርስበት ድረስ በባቡር ጣቢያ ውስጥ ምንድን ነው የሚልም ሀሳብ ተሰጥተዋል። ስለዚህ ስታርመር የአካባቢ ፖሊሲዎች የሚሰጡትን ምክርና ወይም ደግሞ አንዳንድ ማሳሰቢያዎች የተቀበላችሁ እንድትንቀሳቀሱ ተጠንቀቁ የሚል መግለጫም ሰጥተዋል። ያው ለንደን ውስጥ ያሉ ኢትዮጵያውያንም ደግሞ ይህን ጉዳይ ይመለከቱታልና የለንደን ኖርት ኢስተርን ሬልዌይ ወይም ደግሞ የለንደን ሰሜን ምስራቅ የባቡር ጣቢያ አልኤልኤንኢአር የሚባለው በራሱ መንገድ የሚንቀሳቀስባቸው ጉዳዮች አሉ። የኢስት ኮስት ሜን ላይን የሚባለውን አካባቢ ላይ የእሱን አገልግሎት የሚሰጥ ነበረ በብሪታንያ እና እሱም ይህን አደጋውን ካረጋገጠ በኋላ ስትሬንስ የመርከቦቹ እዛ አካባቢ ያለው ምሶ መርከብ ሳይሆን ባቡሮቹ እዛ አካባቢ ያለው እንቅስቃሴያቸውን እንዲያቆሙ ተደርጓል። ምክንያቱም ኢንሲደንቱ አስቸጋሪ ስለሆነ ማለት ነው። በሀንቲንግ ዳውን አካባቢ መንቀሳቀስም እንደማይቻል ወይም ደግሞ ስቴሽኑ ስራ ማቆሙንም ይፋ አድርጓል። ኢትዮጵያውያን እዛ አካባቢ ስላሉም ይረዱታል በደንብ ይሄን ጉዳይ ትሬኖቹ እንግዲህ እጅግ አስፈሪ በሚባል ሁኔታ የ የኤልኤንኢአር ወይም ደግሞ ቅድም ያልኳችሁ የለንደን ኖርዝ ኢስት ሬልዌይ የሚንቀሳቀስባቸው አካባቢ ማለት ነው። ትሬኖቹ ብዙ ጊዜ ከምስራቅ እንግሊዝ ወደ ስኮትላንድ የሚሄዱ ናቸውና ፓሴንጀሮችም እርጅ ተደርገዋል። ወደዚህ ያለውን እንቅስቃሴ ሜጀር ዲስራፕሽን ሊኖር እንደሚችል ወይም ደግሞ ከባድ የሆነ መስተጓጎል ስለሚፈጠር መጠንቀቅ አለባቸው የሚል መግለጫ ሰጥተዋል። እንግዲህ የካምብሪጅ የካምብሪጅ ሼር ከንቲባ የተናገሩት ነገር አለ። ፒተር ባ ናቸው እንደዚህ አሉት ወይም ደግሞ ፒተር ባራ ፓውል ብሪስቶው ይባላሉ። እሳቸው በኤክስ ገጻቸው ላይ የጻፉት ሪፖርትስ ኦፍ Horn descends on train in Huntingdon የሚል ጽሁፍ አስነብበዋል። እጅግ አስፈሪ መሆኑን መቼ መርሳት አይቻልም። እንግዲህ ብዙ ሰዎች ጫና ውስጥ እንደገቡም በግልጽ አስቀምጠዋል። ባይቶ በእንደዚህ አይነት ከስለት ጋር በተገናኘ ከዚህ ከቢላ ወይም ደግሞ ከመወጋት ስታብድ ከመደረግ ናይፍድ ከመደረግ ጋር የተገናኙ ጉዳዮች በእንግሊዝ አዲስ ነገር አይደለም። ከዚህ ቀደም ነበር የአሁኑ ከፋ ነው፣ ጉዳዩ በእንግሊዝ ከዚህ በፊት በእንግሊዝ በዌይልስ አካባቢ እንደዚህ አይነት ስቲድሊ ከ2011 ጀምሮ በጣም ኦፊሻል እያደጉ እያደጉ እንደመጡ የሚጠቁሙ መረጃዎች አሉ። ና ይሄ ለምንድን ነው የመጣው ከሚሉስ ደግሞ ከዚሁ ከሽብር ጋር ከተለያዩ ጉዳዮች ጋር ለማገናኘት ይሞከራል። ግን ከ አስራ አምስት አመታት በፊት ወዲህ ባለው ጊዜ እጅግ አስቸጋሪ ሆኗል። በዌልስ ና በእንግሊዝ ማለት ነው። በነገራችን ላይ ብሪታንያ ና ዩናይትድ ኪንግደም ሲባል ልዩነቱ መቼስ ታቁታላችሁ የኔ ተመልካቾች፣ ትንሽ ከፍ ያለ እንትን ግንዛቤ ያላችሁ ናችሁ። ኦፍኮርስ ከዛ አንጻር እንድትመለከቱ ፈልጋለሁ። እንደዚህ የጦር መሳሪያ ቁጥጥር ሂደቶች እንደዚህ ብዙ አስቸጋሪ ነገሮች ሊፈጥር ይችላል ተብሎ ይታሰባል። ና ከዚህ አንጻር ብዙዎች ጥያቄ ያነሳሉ ና ስልሳ ሺህ የሚሆኑ እንግዲህ ምንድን ነው ይሄ ትንሽ ግን ውርድ የሆነ መረጃ ነው ልቶ ይቅርታ ምክንያቱም አንዳንዴ ለጆሯችን የማይጥሙ ወይም ደግሞ የሚዘገንኑ አይነት ነገር ስለሆኑ ችግር የለውም እናንተ አንደርስታንድ ታደርጉኛላችሁ ውድ ተመልካቾች እንደዚህ እንደዚህ አይነት ነገሮች እንግዲህ በአለም ፖለቲካ ላይ በአሜሪካ ፖለቲካም ላይ የምትመለከቱት አይነት ስለሆነ አሁን ደግሞ ብሪታንያ ላይ በዚህ ልክ አንዳንድ እንቅስቃሴዎችን ስንመለከት እጅግ አስፈሪ መሆኑን እንደው ግምት ውስጥ ለማስገባት ነው። ብዙ ሰዎች አንዳንድ ይበለው እንደዚህ ስለሆነ ነው እንደዚህ ቦታ ላይ እንደዚህ ስላደረጉ ምናምን እንደዚህ ሰው ሰው ነው ኤቭሪዌር ምክንያቱም ስለ ኢትዮጵያዊ ም ሆነ ስለ ሌሎች መካከለኛው ምስራቅ ስላሉ ሀይላት ስላሉ ሰዎች ድምጽ በማሰማት የሚታወቁት እነዚህ ሰዎች ናቸው እንጂ ነት የዚህ የአፍሪካ ወይም ደግሞ የሌላ የሚድልስት ወይም ደግሞ የአረብ አለም አደ አይደለም እንደምታቁት ና እነዚህ እነዚህ ጥያቄ ውስጥ መግባት አለባቸው። ና እንግዲህ ሪስፖንደርስ ብዙ ስራዎች እንደሚሰሩ ብዙ የቤት ስራ እንዳለባቸው እየተነገረ ይገኛል። ከዛ አንጻር ደግሞ አንዳንድ እንቅስቃሴዎች ይገታሉም ተብሎ ይታሰባል። የብሪቲሽ ትራንስፖርት ፖሊስ የተለያዩ ሀሳቦችን እንደሚሰጥ ይጠበቃል። የባቡሩ ጥቃት ግን ብዙ ሰዎችን ያስደነገጠ ሆኗል። ና ለምን ተፈጠረ፣ እንዴት ሆነ የሚለው ደግሞ የራሱን የሆነ እንደ ሪስፖንሱ እንደሚሰጠው ሪስፖንስ ና እንደ ጥቃቱ መብዛትና ማነስ ምላሽ የሚሰጥ ይሆናል። እና ፖሊስ ብዙ ስራዎችን ይሰራል። አሁን እዛ ፎረንሲክስ ስራ ላይ ነው ያለው። ትሬኑ ደግሞ እዛው ቦታ ላይ ነው ያለው እና ፖሊስ ፎረንሲክን ትሬን ሪሜን አትሲን እንግዲህ ፖሊስ አለ። የፎረንሲክ ምርመራ ሂደት እዛ አለ። ባቡሩ ዞ አለ። እነዚህ ጉዳዮች ሁሉ እዛ አካባቢ ያለው መጨናነቅ ሌላ አይነት ነገር እየፈጠረ ይመጣል። ኤክስትሬምሊ ዋሪንግ ታይም ነው እንግዲህ እዛ አካባቢ ላለ ሁኔታ ማለት ነው። እና ብዙ ሰዎች እንደሚመለከቱት አይደለም፣ ቀላል አይደለም። የምታውቁት ነው። ግን ይሄ ያን ያህል ምንድነው መነጋገር ያደረገው ኢትዮጵያ ውስጥ በአንድ ቀን ስንት ሰው ሕይወቱን ያጣል የሚል መረጃ አለ። ቅድም እንዳልኳቸው ነው አፍተር ኦል ዲስ እዝ ለንደን ስለሆነ ነው፣ ውድ ተመልካቾቻችን ምናልባት እንደዚህ እንደዚህ አይነት ሂደቶችን እንግዲህ በተለያየ አጋጣሚ ሊጠቁሙ የሚችሉ ደግሞ ስሌቱን አስቀምጠው የሚንቀሳቀሱ ሰዎች ሊኖሩ ይችሉም፣ ግን ይሄኛው የዊትነሶችንም ጉዳይ ይጠይቃል። አንዳንድ መረጃዎችን በተለያየ መንገድ ልናያቸው እንችላለን። ብዙ ሰዎች ግን ይሄን ጉዳይ ቀለል አድርገው ሊመለከቱት እንደማይችሉ ተነግሯል። ለእንግሊዝ ፖሊስ ደግሞ ከመቼውም ጊዜ በላይ የቤት ስራው ነው። ምክንያቱም ይሄ ቀላል አይደለም። እንደዚህ አይነት ችግሮች ሲፈጠሩ ምን ሊፈጠር እንደሚችል የተፈጸመው የስለት ጥቃት እንግዲህ ቀላል እንዳልሆነ ታሳቢ መደረግ እንዳለበትም ይነገራል። አንወይ ይሄኛው በጣም እንግዲህ አለማችን መገናኛ ብዙሃን ትኩረት ስቦ የዋለ ጉዳይ ሆኗል። እጅጉን አመሰግናችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። ታንክ ሶ